በአማራ ክልልና በተለያዩ ቦታዎች ላይ የጀመረው ውጊያ አሁንም ተባብሶ የቀጠለ ሲሆን ፋኖ በአራቱም አቅጣጫ ድል ማድረጉንም ቀጥሎበታል። አባ ኮስትር ብርጌድ ለተከታታይ ሶስት ወር ያሰለጠናቸው እግረኛ ሰራዊት በደማቅ ሁኔታ አስመረቀ። ብልጽግና በአዲስ አበባ ከተማ ፈሳ ማካሄዱ ተሰማ። የፓርላማ አባሉ ደሳሌ ጫኔ በአማራና ኦሮሚያ ክልሎች እየተካሄዱ ባሉ ጦርነቶች ጉዳት የደረሰባቸው ሰላማዊ ሰዎችና መሰረተ ልማቶች ጉዳት ይፋ እንዲደረጉ ጠቅላይ ሚኒስተሩን ተጠይቃቸው ተነገረ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን አድማጭ ተከታታዮቻችን በያላችሁበት የዓለም ዳርቻ ሰላምታችን ይድረስ። ያለን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ እንዲሁም ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት የጠየቅን ወደ መረጃዎቻችንም እናልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሆኖ አባኮስተር ብርጌድ ለተከታታይ ሶስት ወራት ያሰለጠናቸውን የእግረኛ ሰራዊት በትላንትና ሁለትም ለሶስተኛ ዙር በደማቅ ሁኔታ አስመርቀዋል። በግዙፍ የአባ ኮስተር ብርጌድ የሶስተኛ ዙር የእግረኛ ሰራዊት የመረቃ ፕሮግራሙ በክብር የተገኙት አርበኛ ጥላ ሁናበች የኮር አመራሮችን ፋኖ ምስጋናው ይታየው እና ፋኖ ባይ ደስታ የስምንተኛ በላይ ዘለቀ ክፍለ ጦር አመራሮች፣ የአባ ኮስተር ብርጌድ አመራሮች፣ የሻለቃ አመራሮች፣ ለአማራ ህዝብ የነፃነት አጋይ አባላት፣ የሃይማኖት አባ ግባቶችና የሀገር ሽማግሌዎች እንዲሁም በዚህ ፕሮግራም የተገኙ የክብር እንግዶች በተገኙበት በትላንትና ለትን በአባ ኮስትር ቄለነማይ ለምጨን በደማቅ ሁኔታ አስመርቀዋል። በምረቃ ፕሮግራሙ የተገኙት አመራሮችም እንደተናገሩት አባ ኮስትር ብርጌድ ካረመኔው አብይ አህመድ ከአገዛዙ ጋር እያደረገ ያለው ተጋድሎ ሳይበግረው በተለያዩ ቦታዎች ውጊያዎችን በማድረግ በርካታ ገድል ሲፈጽም የቆየ ቢሆንም በድርጅቱ ፋብአ ቴዎድሮስ እስ የሚሰጣቸውን የትኛውም አይነት ወታደራዊ ግዳጅ ሚሽን በብቃት ከመፈጸም ጎን ለጎን በዚህ ፈታኝ ወቅት ወታደሩን በመልሶ ማሰልጠን አንድ አይነት ወጥ የሆነ ወታደራዊ ቁመና የወሰዱ ተመራቂ ፋኖ አባላትን ማስመረቁ ለጠላት ቅስም መስበሪያ፣ ለወዳጅ ደስታ ይዞ መጥቷልም ብለዋል። በኮስትር ቄ ለምጨን ለመሰባሰባች ምክንያት የሆናችሁ የአባ ኮስትር ብርጌድ ሶስተኛ ዙር የእግረኛ ሰራዊት ተመራቂ አባላት እንኳን አደረሳችሁ አደረሰንም ብለዋል። ውድ ተመራቂዎች፣ በምረቃ ፕሮግራሙ የተገኙ የክብር እንግዶች ወደዚህ የህልውና ትግል ከመግባታችን በፊት እንደሚታወቀው ሰርቶ መብላትን ያስተማረው ኢትዮጵያ ከውጭ ወራሪና ከውስጥ ሰላቶና ባንዳን ያጸዳው፣ ሀገር የገነባው፣ ሀገርን ያቆመው የአማራ ህዝብ እንደ ህዝብ በራሱ ሀገር በራሱ እርስት ሲያሻቸው በሃይማኖቱ፣ በእርስቱ፣ በማንነቱ፣ በአማራነቱ ምክንያት ከ37 በላይ የመኖር መብቱ ተገፎ ቆይቷል። አለም ብለዋል። በመሆኑም በዚህ የትጥቅ ትግል የምንገኝ የህልውና ታጋዮች በሙሉ በአባኮስ ትርቅ ነማይ ጀግኖች እነ ሀምሳ ለቃ ሃይማኖት አፈወርቅ፣ ፋኖ ጠቅል ላለኝ ኢንጂነር ተሾመ ፋኖ፣ የጸደው በየነ ቅዱስና በስም ዘርዝረን የማንጨርሳቸው የትግል ጓዶቻችን እና ንጹሀን አማራዎች ውድ ህይወታቸውን የገበሩበት ቅዱስ ትግል ወደፊት ለማራመድ እና የአሸናፊነት ድልን ለማምጣት በተለያዩ ወታደራዊ ግዳጆች ጎን ለጎን ደከመኝ ሰለቸኝ ብርዱና ሙቀቱ የተፈራረቀ ያቀርብን አሸናፊዎች እንሆናለንም ብለዋል። እኛ ለእናንተ የምንሰጣችሁ በድርጅታችን መሪዎች ብዙ ስቃይና መከራ በብዙ ውጣ ውረድ እዚህ የደረሰው የአማራ ህዝብ የህሉና ትግል አደራ ሲሆን፣ እናንተ ደግሞ ይህንን አደራ ተቀብላችሁ የድል ባለቤት ታደርጉን ዘንድ የሁላችን ተስፋ ነው ብለዋል። በእንደዚህ አይነት የህሉና ትግል ቀደም ሲል ጀግኖች አባቶቻችን ደማቸውን አፍስሰው አጥንታቸውን ከስክሰው ሀገራቸውን ከቀኝ ግዛትና ከባርነት ነፃ አድርገው አስረክበውናል። እንደ ምሳሌ ብንጠቅስም ዛሬ ያለንበት ቦታ እነማይ ለምጨን እና አካባቢው አንዱ ነው። አርበኝነትን ስናነሳ ይህ ቀጠና መረሳት በፍጹም አይቻልም። የአርበኞች መናኸሪያ፣ የአርበኞች መፍለቂያ፣ የጀግኖች መሰባሰቢያ ከሆኑት ውስጥም ይህ ለምጨን እና አካባቢው ቀጠናም አንዱ ነው። የሶስተኛ ዙር እግረኛ ተመራቂ ፋኖ አባላት እናንተ የጀግናው አርበኞች በላይ ዘለቀ ልጅ ናቸው። በመሆኑም በርስታችን በቀያችን፣ በእነማ ይሁን በመላው አማራ በአማራ ህዝብ ላይ ጦርነት ያወጀውን የአማራን ህዝብ የአረመንያዊ ድርጊት በመስራት በርካታ ግፎችና ወንጀሎችን እየሰራ የሚገኘው የአብይ አህመድ ጡት ቆራጭ አረመናዊ አገዛዝ ለአንዴና ለመጨረሻ ጊዜ ለማስወገድ ስለሚጠበቅብን በዚህ የምረቃ ፕሮግራም የምትገኙ በሙሉ ራሳችሁን ዝግጁ እንድታደርጉ ያልን መልካም የምረቃ ጊዜ እንመኛለን ሲሉም ተናግረዋል። መረጃውንም ያደረሰን ፋኖ ነው። ይበልጣል ጌቱ መተኩ ከአፋ በምዕራብ አማራ ቅጠና ቴዎድሮስ ስምንተኛ በላይ የዘለቀ ክፍለ ጦር ህዝብ ግንኙነት ኃላፊ። መረጃችን የቀጠለ ሲሆን በሌላ በኩልም ብልጽግና በአዲስ አበባ ከተማ ፈሳ ማካሄዱ ተነገረ። አገዛዙ በአዲስ አበባ ከተማ የወጣቶቹን አፈሳ ጠናክሮ ቀጥሏል ሲል ነዋሪዎችም ተናገሩ። በትላንትና ዕለትም በ በአዲስ አበባ ከተማ በርካታ ወጣቶች ታፍሰው ወደ ወታደራዊ ማሰልጠኛ ትምህርት ቤት መወሰዳቸው ታውቋል። በአስራ አንድ ክፍለ ከተማ በሺዎች የሚቆጠሩ ወጣቶች ታፍሰው በሶስት መሰረታዊ ውትድርና ማሰልጠኛ ትምህርት ቤት መወሰዳቸውን ከአዲስ አበባ ከተማ ነዋሪዎችም መረጃውን ማሰባሰብ ችለናል። ከአዲስ አበባ ከተማ ነዋሪዎችም ተናግረዋል። በተለይ እድሜያቸው ከ18 ዓመት በታች የሆኑ ታዳጊ ወጣቶች ከቤተሰቦቻቸው ተነጥለው ስለመወሰዳቸው ጭምር ነዋሪዎቹም ለጣቢያችን ተናግረዋል። አፈሳው በናዝሪት፣ በደብረ ዘይት፣ በሞጆ እንዲሁም በሐዋሳ በይርጋለም በኦሮሚያ ክልል በሁሉም አካባቢዎች እንዲሁም በጋሞና ወላይታ ብዛት ያላቸው ወጣቶች ታፍሰው በየአዳራሽ ታጉረው እንደሚገኙ ምንጮችም ገልጸዋል። በተለይ በኦሮሚያ ክልል የሚታፈሱ ወጣቶች ቁጥር ከወትረው በተለየ መልኩ መጨመሩ የተገለጸ ሲሆን የብልጽግና ሃዴድ ብልጽግና አገዛዝ የኦሮሞ ስልጣን እንጠብቅ በሚል ወጣቱ እየታፈሰ ነው ተብሏል። ይበንዲ እንዳለ፣ በሌላ በኩልም የአገዛዙ አራዊት ሰራዊት የአበራ ፋኑን ለማጥቃት ከአርብ ገበያ እስከ ሳና ቅዶ ሰዎችን አውጥቶ በሌሊት ሲንቀሳቀስ መረጃው ቀድሞው ደረሳቸው። የጣና ግላውዲዮስ ክፍለ ጦር አፈር ዋናት ብርጌድ ውባንተ ሻለቃና ሳና ከተማ መውጫ ላይ ባደረገው ደፈጣ ከሌሊቱ 11 ሰዓት ላይ ጠላትን አሳፍሮ መልሰዋል። የአገዛዙ ጭፍራራዊ ሰራዊት በደራ ምድር ከንቱ 11 ሰዓት ተኩል ጀምሮ ሙሉ ቀን እንደ ገብስም ታጭዶ ተከምሮ ሲወቃ ውሏል። የጠላትን ቅስም ቀድማ በሌሊት የሰበረችው የትላንቷ ፈረሰኛው ሻለቃ የአሁኗ ውባንተ ሻለቃ ነች። ሳና ሚካኤል ላይ የጠላት ኃይል በነበልባሎቿ ተደምስሷል እንዲሁም ቆስሏል። የሜጀር ጀነራሉ ባንታባተ ተወርዋሪ ክፍለ ጦር ከቴሌ እስከ ቆሚሳ ከሊባኖስ እስከ እስላም መቃብር ደፈጣ ይዘው ነበር። ከቆሚሳና ከእስላም መቃብር መካከል ካለው ተራራ ቸሮ ላይ ጭራቁ የአብይ ወታደር ወደ ቆሚሳ ሲጓዝ በተቃራኒው የሜጀር ጀነራሉ ባንታባተ ተወርዋሪ ክፍለ ጦር ወደ ግላውዲዮስ ሲንቀሳቀስ መሀል መንገድ ላይ ተገናኙ። የአብይ መከላከያ ከተራራው አናት፣ የውቤ ልጆች በታች መብረቅ የተመታው የመሰለው የአገዛዙ ወንበር ጠባቂ አለኝ ያለውን ሁሉ የመሳሪያ አይነት አዘንበው ከሌሊቱ ንጋት 11 ተኩል ልብና ትጥቆን የታደሉት ውባንታውያን ጠላትን በጨበጣ እንዳልነበር አድርገውታል። ጨዋታ ወደ ቦምብ ውርዋሮችም ተቀይሯል። አይበገሬዎቹ አማሮች የውባንታ የግብር ልጆች ቦምብን በቦምብ መልሰዋል። ጠላትን አንበርክከዋል። የጠላት ምቹ ቦታ ተቆጣጥረዋል። የውጊያ አድማስ ሰፍቶ በቆሚሳ ቸሮ፣ ደርባ፣ ሊባኖስ፣ እስላም መቃብር፣ ያያ ሚካኤል ሙሉ ቀናትን ከፍተኛ ተጋርሎ ሲያደርጉ ውል ብለዋል። ሜጀር ጄኔራሉ ባንታባተ ተወርዋሪ ክፍለ ጦር በጠላት ላይ ከፍተኛ የሆነ የሞራል ስብራትን አድርሰዋል። ብዛት ያለው ጠላትም ተደምስሰዋል። ብዛት ያለው ጠላት አቁስለዋል። መሳሪያዎችን በአይነትም አርከዋል። አያሌ የጠላት ምሽጎችን ሰባብረዋል፣ እንዲሁም ከተማውንም አስለቅቀዋል። በዚህ እልህ አስጨራሽ የጨበጣ ውጊያና መደበኛ ውጊያ ጠላትን ሲፋለሙ ውለውና ሲማርኩ ውለው የጠላት ምሽግ ላይ ጠላትን ተፋልመው በጀግንነት የተሰውንቁ ወንድሞቻችን ሁለት ናቸው። በጀግንነት ተፋል ፋልመው የተሰውንቁ ወንድሞቻችንም አርበኛ መልካሙ ጠጋዬ ኩርሲና አርበኛ አብዮት መኳንንትም ናቸው። ጣና ግላውዲዮስ ክፍለ ጦር ስራ አስፈጻሚ ስር ሻለቃ አፈርናዋት ብርጌድ በአርበኛ ክንድ አለምና አርበኛ ታደለ ምሬ የተመራ ጣና ብርጌድ ስራ አስፈጻሚ፣ ጉና ክፍለ ጦር ስራ አስፈጻሚ ገብረ መስቀል ብርጌድ አናብስቷ ጣይቱ ሻለቃ በኢንጂነር አበራና በዘመቻ መልሰው የተመራ ሁሉም በጥምረት ከገብር የተራራ ጀምረው ያያ ሚካኤል እስላም መቃብር ሞሻ ግላውዲዮስ ከተማና ዙሪያ ገባው ላይ ጠላትን ከጀርባው በመምታት ለወንድሞቻቸው ደርሰዋል። በዚህ የተናበበ ውጊያ ጠላት አንደኛ ኃይል ሌላኛ ያገኘው ኃይል እንዳይደርስ ተደርጎና ሰንሰለታቸው ተቆርጦ በተፈለገው መንገድ ተገርፈው ተደምስሰውና ቆስለውም ውለዋል። ከቀኑ 11 ሰዓት ጀምሮ ጣና ግላውዲዮስ ክፍለ ጦር በሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር ከገረፈው የተረፈው ኃይል አምልጦ ወደ አርብ ገበያ አምባሳ ሜ ሲፈረጥጥ የግላውዲዮስ ቴሌ ላይ ባደረጉ ደፈጣ ጠላት በደንብ እየተመታ ይገኛል። እንዲሁም የሜጀር ጀነራል ባንታ ባተ አንደኛ ኮርስ ስራ አስፈጻሚ በተዋጊው አርበኛ መኑ አለማንተ የተመራ የጉና ክፍለጦር ክፍለ ጦር ስራ አስፈጻሚ በአርበኛ ወንዱ አንቴና ሰፋ እየተመራ የጣና ግላውዲዮስ ስራ አስፈጻሚ በአርበኛ ጋሻ እንግዳ እየተመራ የጣና ግላውዲዮስ ክፍለ ጦር አፈርናዋት ብርጌድ ውባንት ሻለቃ በጥምረት ከሳና ከተማ ሐዋርያት፣ አቦ ሚካኤል፣ ቴሌ ኳንኮይ፣ ገብርኤል፣ ቸሮና እስላም መቃብር ድረስ በፍጹም አንድነትና ቅንጅት ጠላትን ሲገርፉ ውለዋል። ይሄኛው የጠላት ኃይልም የውባንተጦር ላረገፈው የጠላት ኃይል ድጋፍ እንዳይሰጥ አድርጎታል። ሳና ከተማ በጀመረ ውጊያ ያ ጠላት ያለውን አስከሬን ሳይቀብርና ቁስለኛ ሳይይዝ ወደ እንጦሮጦስም ተሰውሯል። የሆድ ዘመዶቹንም ድጋፍ እንዳይሰጥም ተደርጓል። ታሳቢ ያደረጋቸው እቅዶችን በዜሮ ተባስተውበታል። ይበንዲ እንዳለ በሌላ በኩልም የፓርላማ ባሉ ደሳሌ ጫኔ በአማራና ኦሮሚያ ክልሎች እየተካሄዱ ባሉ ጦርነቶች ጉዳት የደረሰባቸውን ሰላማዊ ሰዎችና መሰረተ ልማት ጉዳት ይፋ እንዲደረጉ ጠቅላይ ሚኒስትሩን ጠየቁ። ደሳለኝ ዶክተር ደሳለኝ የኢፌዴሪ ፕሬዚዳንት ታዬ አጽቀስላሴ መስከረም 26 ቀን 2018 ዓ.ም ያቀረቡት የመክፈቻ ንግግር ብሩህ ተስፋን የተሞላ ቢሆንም በኢትዮጵያውያን ከዕለት ተዕለት ሕይወት ውስጥ ካለው የሰላምና የጸጥታ መናጋት፣ የኑሮ ውድነትና የዲሞክራሲ ምህዳር መጥበብ አኳያ ከንግግራቸው ይዘት ጋር የሚጣረስ ነው የሚል እምነት አለኝ በማለት ወደ ጥያቄያቸው ተሸጋግረዋል። ጥያቄያቸውን ከማቅረባቸው በፊት ግን አንድ ማሳሰቢያም ሰጥተዋል። እሱም ዛሬ የማነሳቸው ጥያቄዎችን ጠቅላይ ሚኒስትሩ በጨለምተኝነት እንዳይወስዷቸው ያሳሰቡትም ነው። ጥያቄዎቹም የህዝቡ በመሆናቸው እንዲጨለምተኛ በመሆኔ አይደለምም ብለዋል። በአማራ ኦሮሚያና በሌሎች አካባቢዎች ያሉ ጦርነትና ግጭት ተባብሰው በመቀጠላቸው ብዙዎች እየተጎዱ ነው። በጠቅላይ ሚኒስትሩም እንደ ጸጥታ መሪነቶ በአማራና ኦሮሚያ ክልሎች በእነዚህ ጦርነቶች ምክንያት እየተጎዱ ሰላማዊ ሰዎችና የሰላማዊ ሰዎች መሰረተ ልማቶች ቁጥጥር በግልጽ ይፋ እንዲያደርጉ ጠይቀዋል። የጸጥታ ችግሮቹን ለመፍታት ጽንፈኛ እና አሸባሪ የሚላቸውን ቡድኖች ከመው ጋት ባለፈ ሁለት ክልሎች ከወታደራዊ አማራጮች ውጭ የተለየ ፖለቲካዊ መፍትሄ ለመስጠት መፍትሄ ለመስጠትን መንግስት ለምን አይሰራም ሲሉ ጠቅላይ ሚኒስተሩን ጠይቀዋል። የኢትዮጵያ ሕዝብ የእርስ በርስ ጦርነት አንገፍ ክፎታል። በሀገር ውስጥም ተንቀሳቅሶ ሰርቶ መብላትም ከብዶታል። ሀገራችን እንደ ኮሎምፒያ ከውስጥ ታጣቂዎች ጋር ሀምሳ አመታትን እየተዋጋች ልትቀጥል አትችልም ሲሉ አጽንዖትም ሰጥተው አሳስበዋል። የፖለቲካና የህሊና እስረኞች የተፋጠነ ፍትህ እንዲሰጣቸው ቢጠየቁ የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው። ቤተሰቦቻቸውም ከፍተኛ ችግር ውስጥ ወድቀዋልም ብለዋል። በህግ የማስከበር ስም የሚፈጸሙ የዘፈቀደ የፖለቲካ እስረኞች ለሚመጣው ሰባት ምርጫ ፍትሀዊ ነጻነት አማኒነት ያለው እንዳይሆን ላለማድረጉ መንግስት የሚሰጠውን ዋስትናም ጠይቀዋል። በእንዲህ እንዳለ በሌላ መረጃችንም በኦሮሚያ ክልል በምስራቅ አርሲ ዞን በሸርካ ወረዳ ጥቅምት 17 ምሽት አራት ሰዓት አካባቢ ልዩ ቦታው ዘንባባ አርሰ ሴማ በሚል ስፍራ ላይ ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸውና ሌሎችም ደግሞ ታግተው መወሰዳቸው ተነግረዋል። ሰሞኑን በደብረ ወገግ አስቦት ቅድ ስላሴ ገዳምም ገሚሱን አርደው ገሚሱን አግተው በሚሊዮን የሚቆጠሩ ብር እየጠየቁ መሆናቸው የተነገረ ሲሆን የነ አቡነ ሳዊሮሳ ቤተክህነት ቤተክህነት የመንግስታቸውን ገጽታ ስለሚያበላሽ ዜናው እንዳይነገር ጫና ሲፈጥሩ እንደነበርም ተሰምቷል። በአርሲው ጭፍጨፋ ላይ ጨፍጫፊዎቹን ከየቤታቸው በማውጣት በአደባባይ የረሸኗቸው ሲሆን እርሸናውን የፈጸሙት በኦሃዴድ ኦነግ፣ ብልጽግና መዋቅር የሚደገፉና ራሳቸውን የኦሮሞ ሰላማዊ መንግስት ብለው የሚጠሩ ኃይሎች መሆናቸው ተገልጿል። እስካሁን ከተጨፈጨፉት ኦርቶዶክሳውያን መካከልም ማሙሽ ደበበ እድሜ 30፣ ትግስት ጅማ እድሜ 50፣ ግዛው ከተማ እድሜ 40 ሲሆኑ ስራ ተቀብራቸው በትናንትናው ዕለትም በዘንባባ ቅድስት አርሴማ ቤተ ክርስቲያን መፈጸሙም ተነግረዋል። በሌላ በኩል አስታጥቄ ደርቤ ከተማ፣ ተክሉ በኃይሉ፣ አበባው ሲሳይ፣ ከተማ የተባሉ ኦርቶዶክሳውያን የተዋህዶ ልጆች ታግተው መወሰዳቸውም ተነግረዋል። የተወደዳችሁ ተከታታዮቻችን ለዛሬ ያዘንላችሁ መረጃዎች እነዚህ ናቸው። ቻናሉን ሳብስክራይብ፣ ቪዲዮ ላይክ ና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት